የምናየው ነጥብ ከኔ ጋራ አልዓመሉ አልሷሊህ ተዕሪፉሁ ወአንዋኡሁ ነው። መልካም ስራ ማለት ምን ማለት ነው? የመልካም ስራ አይነቶችስ ምንድናቸው ነው? በመጀመሪያ ደረጃ መልካም ስራ እንግዲህ አንድ ሰው ካመነ በኋላ የሚጠበቅበት ሁለተኛው ወሳኝ ስራ ነው። አላህ ወልዓስሪ ኢነል ኢንሳነ ለፊ ኹስር ኢለለዚነ አመኑ ወዐሚሉ ሷሊሓት ነው የሚለው የሰው ልጆች በሙሉ በኪሳራ ላይ ነው ያሉት ብሎ በዘመናት ምሎ ሲነግረን ኢለዚነ አመኑ አምኑ ወአሚሉ ሷሊያት እነዚያ ያመኑና መልካሞችን የሰሩ ይላል። መልካም ስራ ቁርአን ላይ ከኢማን ጋር ጎን ለጎን የሚመጣ ነው። ኢማን የሚባለው ነገር ሰው ውስጥ ሲሰርጽ፣ ከደሙ ጋር ሲዋሃድ፣ የዛ ፍሬው የሚታየው በመልካም ስራ ነው። በነገራችን ላይ እና እዚህ ቦታ ላይ አልአመል ሷሊ የሚባለው ነገር ምንድን ነው? አልአመል ሷሊ ማለት እንግዲህ ሸሪአውን የሚገጥሙ ትክክለኛ የሆኑ አንድ ሙስሊም የሆነ ሰው አላህን ለመገዛት ብሎ ወደ አላህ ለመቃረብ ብሎ የአላህን ውዴታ ሽቶ የሚሰራቸው ነገሮች ናቸው። አጅር አገኝበታለሁ፣ ከአላህ ምንዳ አገኝበታለሁ፣ ነገ ጀነት እገባበታለሁ ብሎ የሚሰራቸው የስራ አይነቶች፣ እነዚህ የተጠራቃቀሙት መልካም ስራ ተብለው ይገለጻሉ። አላህ ኢነ ለዚነ አመኑ ዋአሚሉ ሷሊያት ኡላኢከ ሁም ኸይሩል በርያ፣ እነዛ ያመኑና መልካም ስራዎችን የሰሩ እነርሱ ከፍጥረታት ሁሉ በላጭ ናቸው ብሎ ነው ያስቀመጡት። ስለዚህ እዚህ ቦታ ላይ አመለን ሷሌህን ታሪፍ ሲያደርጉ ዕለማዎች ማንኛውም ስራ ማንኛውም ድርጊት ሊሆን ይችላል ንግግር ሊሆን ይችላል፣ አላህ የሚወደው አላህ የሚቀበለው ሰዎች ወደሱ ሱ ለመቃረብ ብሎ የሚሰሩት ማንኛውም ስራ መልካም ስራ ይባላል። ባይሆን መልካም ስራ ሁለት ሸርጥ አለው መታወቅ ያለበት መልካም ስራ የሚባለው ነገር አንደኛው እኽላስ ይፈልጋል፣ ሁለተኛው ሙታባዓ ይፈልጋል። መልካም ስራ አላህ ዘንድ ቅቡልነት እንዲኖረው ካስፈለገ ለቅቡልነቱ የሚያስፈልገው አንደኛ ለአላህ ስብሓነሁ ወተዓላ ብቻ ተብሎ የእሱ ፊት የተፈለገበት መሆን አለበት። ከአላህ ውጭ ሌላን አካል ካሰብክበት ከአላህ ውጭ ያለን ሌላን አካል ውዴታ ከፈለክበት፣ የእሱን አድናቆት ወይም ደግሞ ከእሱ ትዝብት ለመውጣት እንዲህ እንዲህ አይነት ነገሮች ከመጡ ስራው ይበላሻል ማለት ነው እኽላስ የሚባለው

መልካም ነገር ነው ብሎ አንድን ነገር ቢሰራ በዛ ላይ የኛ ትእዛዝ ካልመጣበት ስራው ተቀባይነት የለውም ብለው ነቢያችን ሰለላሁ ዓለይሂ ወሰለም አስቀምጠዋልና መልካም ስራ ሁለቱን አንድ ላይ አሟልቶ ሲገኝ ነው። መልካም ስራዎች እንግዲህ ብዙ ናቸው። መልካም ስራዎች ምንድን ናቸው የሚለውን ነገር ዑለማዎች ሲያነሱ አልዓመል ሷሊህ ማለት በአጠቃላይ ቅድም እንዳነሳ ነው አላህ የሚወደው የሚቀበለው፣ ንግግሮች ሊሆኑ ይችላሉ፣ ድርጊቶች ሊሆኑ ይችላሉ፣ ውስጣችን ላይ ያለ ውስጣዊ ሊሆን ይችላል፣ እንደገና በውጭ የሚታይ ነገር ሊሆን ይችላል። እንደ ተወኩል፣ እንደ የቂን፣ እንደ ተቅዋ፣ እንደ ዚክር፣ እንደ ተስቢ፣ እንደ ስትግፋር፣ እንደ ሰላት፣ እንደ ጾም፣ እንደ ሰደቃ፣ ለወላጆች መልካም መዋል፣ ለሰዎች ሁሉ መልካም መዋል፣ ለጎረቤት መልካም መዋል፣ እነዚህ ነገሮች በሙሉ መልካም ስራ ውስጥ ይገባሉ። በመሰረቱ ማለት ነው። እንደዚሁም ደግሞ አላህ የከለከላቸው ያወገዛቸው ነገሮችን በሙሉ መራቅ። እንደዚሁ መጥፎ እምነቶችን ከቀልብ ማስወገድ ከሽርክ፣ ከኩፍር፣ ከኒፋቅ፣ ከውሸት፣ ከማጭበርበር፣ ከማወናበድ፣ ከነዚህ ከነዚህ ነገሮች በሙሉ መራቅ። ይሄም በሙሉ ራሱን ችሎ መልካም ስራ የሚባለው ነገር ውስጥ ይገባል ማለት ነው። መልካም ስራ እንግዲህ ሰፊ ነገር ነው። ለምሳሌ እንደ ሙዘጅ እንደ ናሙና ብንወስድ ቁርአንን መሐፈዝ መልካም ስራ ውስጥ ይገባል። እንደዚሁም ደግሞ ሰላምታን

ሰዎች በተኙበት ሰዓት ሌሊት ተነስታችሁ ስገዱ፣ የጌታችሁን ጀነት በሰላም ትገባላችሁ ብሏል። ሰላምታን ይሄ ማብዛት ሙስሊሞች ጋር ሲገናኙ ሰላምታን ቀድሞ መጀመር እዚህ ውስጥ ይገባል። በሽተኛን መጠየቅ እዚህ ውስጥ ይገባል። እንደዚሁም ደግሞ ሌሎች በአጠቃላይ ለሰዎች መልካም መስራት እዚህ ውስጥ ሊገባ ይችላል። መልካም ስራ እንግዲህ ተቆጥሮ የሚዘለቅ አይደለም። መንገድ ላይ ሰውን አዛ የሚያደርግን ነገር ማስወገድ ሌሎችም ሌሎችም ነገሮች በሙሉ መልካም ስራ የሚለው ውስጥ ይገባሉና መልካም ስራ የሁሉ ነገር ቁልፍ ነው መልካም ስራ የጀነት ጎዳና ነው ወደ ጀነት መጓዝ የፈለገ ሰው መልካም ስራን ሳይሰራ ጀነትን እገባለሁ ብሎ ማሰብ አይችልም ፈመንካን የረጁ ሊቃ ረቢ ፈሊያዕመል አመለን ሷሊህን ያለው አላህ እንግዲህ አላህ ጋር ሞቼ ይገናኛለሁ እሱ ፊት ቀርባለሁ ያለ ሰው መልካም ስራን ይስራ ወላ ሽሪክ ቢኢባደት ረቢ አሓዳ ለጌታው በሚሰራው ላይ ማንንም አያጋራ ብለዋል

ዛሬ አንተ ላይ የሚሰራ እንዲሰራ የምትፈልገውን ነገር ብቻ ነው መስራት ያለብህ፣ የማትፈልገውን ነገር እንዳትሰራ። አመለን ሳሊሕ ማለት ጥቅል ሀሳቡ እንደዚህ ከሆነ በእስልምና ሃይማኖት እይታ ውስጥ አመለን ሳሊሕ ማለት ሁለት መስፈርቶችን የሚሻገር ስራ ብቻ ነው። አንደኛው ማካነ ሰዋበን፣ ሁለተኛ ደግሞ ካሊሰን። መጀመሪያ ስራ ሲሰራ በኢክላስ መሆን መቻል አለበት፣ ለአላህ ብቻ ያ አኼ ይው ተውሒድም ላይ ቅራትም ላይ ሰላትም ላይ ጾምም ላይ የትኛውም የኢባዳ አይነት አ የከለከለን መከልከልም ላይ በየትኛውም አጋጣሚ ታሳቢነቱ አላህ ብቻ ይሁን። ምንም ዓይነት ግልባጭ እንዳይኖሩ ለማንም እንዳይባል፣ ታሳቢነቱ ለገሌ እንዳይባል፣ ለአላህ ስብሓነሁ ወተዓላ ብቻ አላህ እንዲያይህ ብቻ አላህ እንዲቀበልህ ብቻ ይሁን። ሁለተኛው ደግሞ ነብዩን መከተል፣ እዚህም ላይ ቀይ መስመር ነው። አላህ ዘንድ ባለጠሩ ስራ ሆናለሁ ያለ ሰው በነቢዩ መንገድ ላይ ብቻ ነው መስራት ያለበት። ከነቢዩ ሰለላ መንገድ ውጭ የሆነ ማንኛውም ስራ ተቀባይነት የለውም። ነቢያችን ዐለይሂ ሰላቱ ሰላም ወለህ መን ዐሚለ አመልን ለይሰ ዐለይህ አምሩና ፈሁወ ረድ፣ እኛ ያላስተማርነውን የእኛ አስተምህሮ የሌለበትን ስራ የሰራ ሰው እሱ ተቀባይነት የለውም። በሰውየው ላይ በሰሪው ላይ ተመላሽ ነው። ሀላፍትናውን ይወስዳል ማለት ነው። ስለዚህ መልካም ስራ የሚባለው በእኽላስና በነብዩ መንገድ ላይ የሚሰራ ስራ ብቻ ሲሆን ነው። ሊብሎኩም አይዩኩም አሕሰኑ ዐመላ ወደ ምድር ያመጣችሁ ማንኛችሁ የተሻለ ይሰራል ብለን ነው ብለዋል። አላህ ሱብሓነሁ ወተዓላ ልንፈተናችሁ ነው ያመጣናችሁ። ምን ማለት ሆነ? ወደ ምድር ስትመጡ በነብዩ መንገድ ላይ ሆናችሁ በእኽላስ ማንኛችሁ ስራ ሰርታችሁ ጀነት ትሄዳላችሁ፣ ከዛ ደግሞ ሞታችሁ ማንኛችሁ ወደ ጀሃነም ትሄዳላችሁ የሚለውን ለማየት ነው ብለዋል።

ወህወ ሙእሚን ግን ሙእሚን መሆን መቻል አለበት። ጾታ አደለም የሚታየው። ሴትም ሁኚ ወንድም ሁን ብቻ ሙእሚን መሆን ይጠበቅበታል። ሙእሚን ሆኖ አንድ ሰው መልካም ስራ ከሰራ ፈለኑሕየነሁ ሓያተን ጠይባ፣ ምድር ላይ እንዴት ያለች ጥሩ የሆነችን ህይወት፣ ውብ የሆነችን ህይወት እናኖረዋለን። ከህመሙ ጋር ከችግሩ ጋር የውስጥ እርካታ አለ። ግልጽ ነው። ከህመሙ ጋር ከመራቡ ከመጠማቱ ጋር የውስጥ ሰላም አለው። ከመሰደዱ ጋር ከመውጣቱ ጋር ከመባረሩ ጋር አካሉ ከመጉደሉ ጋር የውስጥ ሰላም አለው። ለዛ ነው እኮ አንዱ ሰለፍ ምን እንዳለ ታውቃላችሁ? መሳኪኑ አህሊ ዱንያ ከዱንያ ሰዎች ምስኪን የሚባለው ሰው ምስኪን የሚባለው ሰው እለዚነ ኸረጁ እነዚያ የወጡ ሰዎች ናቸው ዱንያን ለቀው? ወማዛቆው አጥየበ ማፊሃ በውስጧ ያለውን ጣፋጭ ነገር ሳይቀምሱ?

ቢአሕሰኒ ማካኑ ያዕመሉን ከሚሰሩት ስራ የተሻለ አድርገን በአኽራ ደግሞ እመነዳቸዋለን። አኽራ ላይ ጀነት ነው መንዳቸው። ስለዚህ ቤተኛውም ሰዓት የትም ቦታ ላይ ሆነን ስራችን እነዚህን ሁለቱን መስፈርት ተሻግረው ነው ወይ ነዚህ በሁለቱ መስፈርት ተመዘነው ነው የተሰርባሉት ምን ምንጊዜም ሰው ዒባዳ መስራት ይፈልጋል። ያላህን ይወደዋል። ለአላህ መስራት ይፈልጋል። ነገር ግን ፈከም ሙሪድን ልልኸይር ለሚወስብሁ ብዙ ሰዎች አሉ

ነማዝጁ ምን አዕማል ሳሊሐ ከመልካም ስራ ሞዴሎችን ወይም ናሙናዎችን ነው የምንከታተለው በዚህ ፕሮግራማችን። እና መልካም ስራ የሚባለው ምንድን ነው? እሳቤ፣ ንግግር፣ ተግባር ሆኖ መልካም ሲሆን አዕማል ሳሌሕ በሚለው ይገባሉ ማለት ነው። እንደው ከአሊሞች መካከል አንደኛው እንዳብራሩት ኢማን ብሎ ማለት በልብ የሚታመን በምላስ የሚወራ በአካል የሚተገበር

አንተ ነገሮች ሲሳኩም ብዙም ሊያቦርቁ አይገባም። ሳይሳኩ ሲቀሩም ብዙም ሊያበሳጭሁና ሊያሳብዱ አይገባም። የማን ውሳኔ ስለሆነ? የፈጣሪ ውሳኔ ነው። የአንተ ህይወት ማለት ነው። ስለዚህ ይሄ የመልካም ስራ ምሳሌ ከሚባለው መካከል ከኢማንም አልፎ አስሉል ኢማን ኢብትዳ ኑጥቅ ሻሃደተይን አርካኑል እስላምንም ያካትታል። ከሻሃደተይን ጀምሮ ነው እና ካላህ ሌላ ሊያመልኩት የሚገባ ማንም ምንም የለም ነቢዩ ሙሐመድ ዓለይህ ሰላት ወሰላምም የአላህ መልክተኛ ናቸው ብሎ ማመንን እንዲሁም የአምስት ጊዜ ሰላትን መስገድን፣ ዘካ ሀብታም ስንሆን መስጠትን እና ረመዳን ወርን ጾም መጾምን ሐጅ አቅም ስኖረን የመጾም አቅም ሲኖረን የሐጅ ማድረግ አቅም ሲኖረን ዘካ የመስጠት አቅም ሲኖረን እነዚህ አርካነን እስላሞችን እንድንሰራ ወይም መስራታችን በራሱ መልካም ስራ ሞዴሎች ዋነኞቹ ናቸው። ሌላው ሁሉ የነሱ ማብራሪያ ነው የሚሆነው። ይቀጥላል። ብሩ ልዋሊዴይን ለሁለት ወላጅ አባት እናት የወላጅ አባት እናትም ይሁኑ የራስ ወላጅ አባት እናት የእናት አባትም ይሁኑ የእናት እናት ወላጅ በሚባለው ያሉትን ያሉትን በሁለቱ አቅጣጫ ያሉትን ማክበር የሚበጃቸውን መስራት ለነሱ የሚፈልጉትን መታዘዝ፣ ይሄ ከመልካም ስራ ናሙናዎች አንዱ ነው። ሌላው አልጅሃድ ፊሰቢልላህ በአላህ መንገድ መታገል፣ በግፍ አንተን ሊጫን ሊጮቅንህ እና ከጨዋታ ውጭ ሊያደርግህ የሞከረን በምትችለው መጋፈጥ ማለት ነው። ጂሃድ የሚለው የግድ ህይወት መጠፋፋት ብለን አናስበውም። ሊሆንም ይችላል

ከሰደቃ አይነት ልብስ ሰደቃ ነው። የተለያዩ ማቴሪያሎችን መስጠት፣ ጉልበት ማገዝ፣ የጉልበት እገዛ፣ የእውቀት አስተዋጽኦ ሁሉ ሰደቃ ይባላል። ግን በተለየ መልኩ ምግብ መመገብ ሰው ለተባለው አይደለም፣ ሀታ ለእንስሳው ሳይቀር ማለት ነው። አንዲት ሴት ውሻን ውሃ በማጠጣት ጀነት ገባች፣ እንዷ ደግሞ ድመትን አስርባ በመግደል ጀሃነም ገባች ያሉት ረሱ ለ ሰላት ወሰላም። በሌላ ሀዲስ ደግሞ ፊ ኩል ከቢድን ረጥባ ፊሃ አጅር ነው ያሉት። ይህ ላለው ነገር ሁሉ ማብላት